ሰላም ሰላም፣ እንደምን አላችሁ ደህና? የተከበራችሁ የቻናላችን ቤተሰቦች ተመልሰን መጥተናል። በዛሬው ቪዲዮአችን ላይ በጣም ብዙ ሰዎች ደጋግማችሁ የጠየቃችሁንን የጠቆረ ከንፈር በቤት ውስጥ ብቻ በማዘጋጀት እንዴት ቀይና የሚያምር ከንፈር ማድረግ እንደሚቻል በዚህ ቪዲዮ ላይ የምናይ ይሆናል። ብዙ ሰዎች በፀሐይም በሌላም ምክንያት ከንፈራችሁ ተቁራሩ በጣም ተቸግራችኋል። ስለዚህ ያንን እንዴት በቀላሉ ማስተካከል እንደምችሉ ያለምንም ወጪ ያለምንም ተጨማሪ ሕክምና በቤት ውስጥ ብቻ በምታዘጋጃቸው ነገሮች በቀላሉ ማስተካከል ይቻላል። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ይህ ቻናል ስለ ጤናና ስለ ውበት የምናወራበት ቻናል ነው። ጠቃሚ ነገሮችን ለእናንተ በየጊዜ የምናደርስበት ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ እጅግ በጣም ትርፋማ ትሆናላችሁ። ከንፈር እንዲጠቁር የሚያደርገው ምን ምክንያት አሉት የሚለውን መጀመሪያ እናያለን። አብዛኛው ሰዎች ከንፈራቸው በጣም ጥቁር የሚያስጠላ ከንፈር ይይዛል። የዛ ምክንያት ምንድን ነው? ወይም ከንፈርን ሊያጠቁር የሚችሉ ምን ምን ምክንያቶች አሉ? የሚለውን መጀመሪያ ማየት ይገባናል። ከዛ ውስጥ ለከፍተኛ ፀሐይ ብርሃን ወይም ለፀሐይ ጨረር መጋለጥ ነው። ከዛ ውስጥ የምናነሳው ወይም ከንፈር በአጭር ጊዜ እንዲጠቁር የሚያደርገን ለፀሐይ ብርሃን በተደጋጋሚ ስንጋለጥ በአጭር ጊዜ ከንፈር እንዲጠቁርና እንዲሰነጣጠቅ ወይም የሚያስጠላ እንዲሆን ያደርጋል። ስለዚህ ለከፍተኛ ፀሐይ ብርሃን መጋለጥ ከንፈር እንዲጠቁር የማድረግ ከፍተኛ አቅም አለው። ስለዚህ ከንፈራችሁ እንዳይጠቁር ከፀሐይ ብርሃንም ራሳችሁ ማራቅ አለባችሁ። ሌላኛው በአለርጂ ተጠቂ ከሆናችሁ ማለት ነው። ብዙ አይነት የከንፈር መንከባከቢያ ነገሮችን እየተጠቀማችሁ አሁንም ከንፈራችሁ ጥቁር የሚሆን ከሆነ በአለርጂ ተጠቅታችኋል ወይም የአለርጂ ችግር አለባችሁ ማለት ነው። ስለዚህ ሌላኛው ከንፈር እንዲጠቁር ከሚያደርጉ ነገሮች ውስጥ የአለርጂ ችግር ወይም በአለርጂ ተጠቂ መሆን ከንፈራችን በጣም የጠቆረ እንዲሆን ያደርገዋል ማለት ነው። ሌላኛው ከንፈር እንዲጠቁር ከሚያደርጋቸው ነገሮች አንዱ ጥራታቸውን ያልጠበቁ የከንፈር ላይ ቅባቶችን መጠቀም ነው። ጥራታቸውን ያልጠበቁ የከንፈር ላይ ቅባቶችን ማናቸው ስንል አንደኛ በየመንገዱ የሚሸጡ ቻፕስቲክና ሊፕስቲኮች ናቸው። ባዝሊኖችም ሊሆኑ ይችላሉ። ጥራታቸውን ያልጠበቁና ጊዜያቸው ያለፉ ቻፕስቲኮችን፣ ሊፕስቲኮች የምትቀቡ ከሆነ ከንፈራችሁ እንዲጠቁር ያደርጋል ማለት ነው። ስለዚህ ጥራት የሌላቸውን ቻፕስቲክና ሊፕስቲኮችን ማስወገድ ተገቢ ነው። ስለዚህ በአቅማችሁ ወይም በአቅማችሁ ደረጃ ጥራት ያላቸውን በጣም ታዋቂዎቹን መጠቀም ተገቢ ነው። ሌላኛው ሲጋራ ማጨስ ነው። ሲጋራ ማጨስ እንደምታውቁት ከንፈራችሁ በጣም የጠቆረና የበለዘ እንዲሆን ያደርጋል። ሲጋራ ማጨስ በጣም የጠቆረ ከንፈር እንዲኖራችሁ ከማድረጉም በተጨማሪ ከንፈራችሁ በከፍተኛ ሁኔታ እንዲሰነጣጠቅና የደረቀ ከንፈር እንዲሆን ያደርጋል። ሌላኛው አልኮል መጠጥ መጠጣትና ጫት በአጠቃላይ ሱስ በጣም በጣም የጠቆረና የሚያስጠላ ከንፈር እንዲኖራችሁ ያደርጋል። ብዙ ጊዜ ሱሰኛ ሰዎች እንዲሁም ከንፈራቸው ታይቶ ሱሰኛ መሆናቸው በቀላሉ ይታወቃል። ያም የሆነው ሲጋራው፣ ጫቱ፣ መጠጡ በተደጋጋሚ ስታዘወትሩት ከንፈራችሁ የጠቆረና የበለዘ እንዲሆን ስለሚያደርግ ነው። ስለዚህ ሱስም ሌላኛው የከንፈር መጥቆር ምክንያትን ሊያመጡ ከሚችሉ ነገሮች አንዱ ነው ማለት ነው። ታዲያ የከንፈር መጥቆርን ለማቅላት ወይም ከንፈራችንን ከጠቆረ በኋላ ለማስተካከል ምን አይነት ዘዴዎች እንጠቀማለን? አብዛኛውን ጊዜ ብዙ ሰዎች ተጨንቀው ሕክምና ደረጃ ድረስ መሄድ ይደርሳሉ። ነገር ግን ቤታችን ባሉ ነገሮች ብንጠቀም በቀላሉ ቀይና ለስላሳ እንዲሁም ያማረ ማድረግ እንችላለን። ከዚህ በኋላ የምንዘረዝርላችሁ የከንፈራችሁን በአጭር ጊዜ ቀይና ያማረ ለማድረግ የሚጠቅማችሁ ነው። ሌላኛው ሎሚ ነው። ሎሚ ከንፈራችሁን ያማረና ቀይ እንዲሆን ያደርጋል። ሎሚ የሞቱ ሴሎችን በማንሳት የጠቆረና የተጎዳ ከንፈርን ለማደስና ለማከም ይውላል። ሎሚን በምትጠቀምበት ሰዓት ላይ የሞቱና የደረቁ የከንፈር ቆዳዎችን በማንሳት አዲስና ለስላሳ ከንፈር እንዲፈጠር ያደርጋል። አጠቃቀሙን ልንገራችሁ። ሎሚ በመጭመቅ ማታ ከአንድ እስከ ሁለት ወር ድረስ ከንፈር መቀባት። ለአንድ ወር እስከ ሁለት ወር በተከታታይ ማታ ማታ ሎሚውን ከጨመቃችሁ በኋላ ልተኙ ስትሉ የሎሚውን ውሃ በደንብ ከንፈራችሁን ማሳጅ ካረጋችሁ በኋላ መተኛት። ከዚህ ይህን ደግሞ ለአንድና ለሁለት ወር ማረግ ከንፈራችሁ ላይ ከፍተኛ ለውጥ እንዲመጣ ያደርጋል፣ ወይም የቀላ ከንፈር እንዲኖራችሁ ያደርጋል። ስለዚህ ሎሚ የቆጣን ወይም የተጎዳን ከንፈር በማለስለስ እጅግ በጣም ታዋቂ ነው። ሌላኛው ጽጌሬዳ አበባ። ጽጌሬዳ አበባ የጠቆረ ከንፈርን ለማቅላት እጅግ በጣም ጠቃሚ ነው፣ ወይም ለማከም። የጠቆረ ከንፈር እንዲቀላ፣ ለስላሳ እንዲሆን ከፍተኛ ጥቅም ይሰጣል። አዘገጃጀቱ ጽጌሬዳ አበባን በማዘጋጀት በአነስተኛ ውሃ ላይ መዘፍዘፍ ከዛም ካቆያችሁት በኋላ ውሃውን ማር ካገኛችሁ ማር አርጋችሁ ደባልቃችሁ መቀባት። የጽጌሬዳ ውሃን ትዘፈዝፉታላችሁ። ከዛ የጽጌሬዳ ውሃው ከወጣ በኋላ ለብቻው እሱ ላይ ማር ጠባ አርጋችሁ ተቀብታችሁ ምን ማድረግ ነው ከንፈራችሁን መቀባት። ይህንን የምታደርጉት በቀን ከሶስት እስከ አራት ጊዜ ደጋግማችሁ ማድረግ በጣም ጠቃሚ ነው ማለት ነው። ስለዚህ ጽጌሬዳ ውሃን ካገኛችሁ ዘፍዝፋችሁ ከማር ጋር ደባልቁ መቀባት። ይህንንም ከሶስት እስከ አራት ጊዜ ደጋግሙ ማድረግ በጣም ጠቃሚ ነው ማለት ነው። ስለዚህ ማርና የጽጌረዳ ውሃ ከንፈራችሁ የቀላ እንዲሆን ያደርጋል። ሌላኛው የወይራ ዘይት። የወይራ ዘይት ከንፈርን ለማለስለስ እና የጠቆረ ከንፈርን ለማከም ከፍተኛ ጥቅም እንደሚሰጥ ይነገራል። የወይራ ዘይት ከንፈር በቂ የሆነ እርጥበት እንዲኖረው ወይም በማድረግ ለስላሳ የማድረግ አቅም አለው ከንፈራችሁ በቂ እርጥበት እንዲኖረውና የጠቆረ ከንፈር ደግሞ እንዲለቅና ያማረ እንዲሆን ያደርጋል። አዘገጃጀቱ ማታ ላይ ሁልጊዜ የወራ ዘይቱን መቀባት ጠዋት ባትታጠቡትም ችግር የለም። ማታ ማታ ግን ልተኙ ስትሉ የወራ ዘይቱን ከንፈራችሁን ተቀብታችሁ በተወሰነ ማሳጅ አድርጋችሁ መተኛት። ሌላኛው ስኳር። ስኳር የሞቱ የቆዳ ሴሎችን ቀርፎ በማንሳትና አዲስ ከንፈር ቆዳ እንዲፈጠር በማድረግ ከፍተኛ ጥቅም ይሰጣል። አዘገጃጀት ሶስት የሻይ ማንኪያ የተፈጨ ስኳር በማዘጋጀት በላዩ ላይ ሁለት የሻይ ማንኪያ ቂቤ በመጨመር ማዋሃድ። ከዛም ከንፈር ማሳጅ እያደረጉ መቀባት። ይህንንም ለተከታታይ ሳምንታት ማረግ። በመጀመሪያ ስኳር የሞቱ ቆዳዎችን ስለሚያነሳ፣ ስኳሩ ድቅቅ እስኪል ዱቄት እስኪሆን ድረስ ትፈጩታላችሁ። ከዛ በኋላ እዛው ላይ ቅቤ ታረጉና ብላችሁ በደንብ ታዋሃዱታላችሁ። ስኳሩን ቅቤውን ካዋሃዳችሁ በኋላ ከንፈራችሁን መቀባት። ይህንንም ተከታትላችሁ ለሳምንታት ስትቀቡት፣ ወዲያውኑ ከንፈራችሁ የመቅላትና የጠቆረው የመጥፋት እንዲሁም ለስላሳ ከንፈር እንዲኖራችሁ ያደርጋል ሌላኛው ኩከምበር ኩከምበር የጠቆረ ቆዳን ለማከም ይረዳል አዘገጃጀቱ ኩከምበር ቆርጦ በማዘጋጀት በቁራጩ ከንፈር ማሸት ይህን በቀን አንድ ጊዜ ያደርጉ ኩከምበሩን ትቆርጡታላችሁ ከዛ ከተቆረጣችሁ በኋላ የኩከምበሩን ውስጥ ክፍል እጅግ በጣም ለስለስ ባለመልኩ ከንፈራችሁን ማሸት ከንፈራችሁን ካሻችሁት በኋላ መተኛት ወይም መተው ከዛ በኋላ በተከታታይ ሳምንታት ስታደርጉ ከንፈራችሁ እንዲጠቁርና የቀላ የነበረው ይቀየራል ማለት ነው። ስለዚህ ኩከንበር ከንፈራችሁ እንዲቀላም እንዲያለሰልስም ከፍተኛ ሚና ይጫወታል ማለት ነው። ሌላኛው ማታ ማታ ማር መቀባት። ማር ከፍተኛ ሁኔታ ጥቅም አለው። ማር ማታ ማታ ተቀብታችሁ በሱሱ ማሳጅ ከተቀባችሁ በኋላ ከንፈራችሁን በሱሱ ማሳጅ ማድረግ። ይሄንንም ማታ ማታ ልትተኙ ስትሉ ታደርጋላችሁ። ጠዋት ለብ ባለ ውሃ መታጠብ ከዛ በኋላ ያማረና ለስላሳ ከንፈር ይኖራችኋል። ሌላኛው እንጆሪ፣ እንጆሪ በመቁረጥ ማታ ማታ መቀባት፣ ከዛ ከአንድ ሰዓት ወይም ከዛም በኋላ አሳድሮ መቀባት ወይም እየቆያችሁ መቀባት ትችላላችሁ። ማሳደርም ትችላላችሁ። እንጆሪ እንግዲህ በየገበያው ይገኛል። እንጆሪ በጣም ጠቃሚ ነው። ሌላኛው ምን ጊዜ ከንፈራችሁ ላይ ቻፕስቲክ፣ ሊፕስቲክ በይበልጥ ሴቶች ተቀፍታችሁ ወዲያውኑ ማታ ማጥፋት አለባችሁ። ካደረ እንዲጠቁርና እንዲበላሽ ያደርገዋል። ይሄ ግዴታ ነው። ከዛ በተጨማሪ ቻፕስቲክም ሊፕስቲክም ከተቀባችሁ በኋላ ማጽዳትና በበቂ ውሃ መታጠብን አለመርሳት አስፈላጊ ነው። በነዚህ መንገዶች ተጠቅማችሁ ከንፈራችሁ አማረና የተዋበ እንዲሆን ማድረግ ትችላላችሁ። ውድና የተከበራችሁ የቻናላችን ቤተሰቦች በዛሬ ቪዲዮችን ላይ የጠቆረ ከንፈርን ለማቅላት የሚረዱ እጅግ በጣም አስደናቂ ነገሮችን አይተናል። ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸርሰንብቱ